አንድ ቤት በቀን አራት ጊዜ የፈነዳበት ቤትም አለ። አጠቃቀም ችግር አለ። የእቃው ችግር አለ። ቢያንስ አምስት አይነት ነገሮች ይሄን እንዲፈነዳ ያደርጋሉ። አንደኛ፣ የመጀመሪያው እቺ ቫልቭ አለች ማሰንፈሻ አለች። ከዛ ኦን ሲያደርጉት ምን ያደርጋሉ መሰለሽ? እዚህ ውስጥ እዚህ መስመሩ ላይ ይደፍኑታል። እዚህ ጋር ኦን ሙሉ ያደርጉታል። ይሄኛው የተወሰነ ቀዳዳ ነው ያለው እንደምታዩ፣ ድፍም ነው ማለት ከዛው ውኃው መጫሻ ላይ ሳክ እያደረገ ቡናውን እየጨመቀ እዚህ ውስጥ የሚያደርገው ይሄ ነው። ከዛ ቡና ራስ መቻል ቅባት አለ። ቅባት እዚህ ስትቆይ ቤታችሁ ሆነ ወዛሏ ያ ቅባት ምን ይሆናል፣ ሁሉ ጊዜ ልክ ዱቄት ላይ በዚህ እየተደፈነ እየተደፈነ እየተደፈነ ይሄድና ይሄ ሙሉ ተደፍኖ ያልቃል። ከዛ ይሄ እዚህ ጋር ይከደናል ማለት ነው። ሲከደን እዚህ ውስጥ ከፍተኛ ሳ ውሃ አለ። እሳት ላይ ነው የሚጣደው። እሳት ላይ ተጥሎ ይሄ በጣም በፓወር ሲፈላ ነው ቡናውን እየጨመቀው እዚህ ጋር የሚመጣው። እዚህ ውስጥ ያለው ውሃ የት ይሄድ? ይሄ ከተደፈነ ይሄ ከተደፈነበት ቫልቭ ከተደፈነች እዚህ ጋር ያስተነፍሳል። ሲያስተነፍስ ማስተንፈሻ ካልጣ ውሃ ምንድን ነው የሚሆነው? አማራጩ መፈንዳት ነው ማለት ነው። የእሳት አመጣጠን እስቶቭ የሚፈልገው እስቶቭ አጀስት የሚደረግ እስቶቭ አለ አይደል? ዘመናዊ እስቶቭ ማለት ነው። በሱ መሆን ያለበት ለምን? እሳቱ ስትመጥኝለት ፕሬሸሩም እዚህ ጋር ቀነስ ይላል ማለት ነው። ስለዚህ እኛ ሀገር ግን ምንድን ነው የሚደረገው ከሰል ላይ አንዳንድ የጀበና ቡና ቤቶች ላይ ሳይ ትልቅ ምድጃ አለ። እዛ ምድጃ ላይ ሙሉ ከሰል ይሞላና እሳቱ የበዛ እሳቱ ይደረጋል። አምስት ስድስት ስቲ ሚትርና ያስቀምጡታል። እዚህ ጋር የምናደርገው ቡና የግራይንድ ችግር ሲፈጩ ቡና ያሩብላል፣ ደቃቃ ይሆናል፣ በጣም ይደካል። ፊልተር እስፕሬሶ ነው የሚባለው። ይሄ ፊልተር ቡና ነው የሚደረግበት። ፊልተር ቡና ሲደረግበት አፈጫጩ ደቃቃ ከሆነ ይመጣና ቡናውን ጥቅጥቅ ያደርጉታል። 55 ግራም ቡና ብቻ ነው የሚይዘው። 55 ግራሙ ፍጭት ይፈልጋል። ከዛ እዚህ ጋር ይመጣና ቡናውን ጥጭ ያደርጉልሻል። አንዳንዶችን ብታምኚ ባታምኚ እንዲህ ይቆልሉታል፣ በዚህ ልክ ላይክ እንደዚህ ድረስ ይቆልሉታል። ከዛ ያ ደቃቅ ያለ ፍጭት እዚህ ጋር ይመጣና ይደረጋል፣ ይጠቀጥቁታል። ውሃው ያንን አልፎ ለመሄድ በጣም ይቸገራል። አሁን ምን ማለት ነው? ይቺ ባል ባትደፈር እንኳን ይቺ ባል የምታወጣው ፓወር በጣም ትንሽ ነው። ፍልጭቱ በጣም ወሳኝ ነው። ባይዘው እንዲሁ ከሁሉ ከጽዳቱ ሁሉ በላይ ማለት፣ እንዳልኩሽ ትልቅ ዛጥ ላይ ነው የሚጣደው፣ የእሳት ከስር ይገፋል፣ ውሃው ይፈላል። በዚህ ውጣ ለውጣ ይታገላል፣ ይፈነዳል። ማለት ልክ ቡለን አለ አይደል? እንደ ቡለን ነው። ሁለቱም ይታስ ልክ እንደዚህ ያሰርሽ አሰርሽ ነው የምታስገቢው። እንደዚህ ያለ ውሃውን ታደርጊያለሽ። ቡናውን አርገሽ ያው አርገሽ ጥቅጥቅ አርገሽ ታስራለሽ። ከዛ ይሄ ምን ይሆናል? ልክ ሁሌ ያደረለ በየቀኑ አይደል ይሄንን የምታስሪው የምትፈጪው ምናምን እንደዛ ሲሆን ይሄ ምን ይሆናል? ስፓናት ይሆነ ሊሾ ይሆነ አለ እንዴ ያስገቡና አስር ያደርጉታል። ይሄኛው ይሄኛው ይገፈዋል፣ በቡናው ማለት ነው። በዚህ አማካኘት ያደርግና ይገፈዋል። ሲገፋው ይሄ ብትን ብሎ ኮርኔስ የሚበሳው ይሄ ነው። አንድ እስቲም ኮፊ ሃውስ የሚከፍቱ እዚህ ኮፊ ቢዝነስ ላይ የሚገቡ ግን በሙሉ ይሄንን አይጠቀሙ፣ ከተጠቀሙ ጥንቃቄ ያድርጉ። ከጥንቃቄውም ደግሞ እኩል ለኩል እራሳቸው ፈጭቶ የሚጠቀሙትን ቡና ፊልተር፣ ስፕሪሶ የሚለውን ፍጭት የፍጭት ታይፕ በደንብ መለየት መቻል አለባቸው። ይህም ሌላኛው መለቴ ነው ማለት ነው።